አጉስቶ ዲያሎቬራ በሀገረ ብራዚል ተወልዶ በወጣትነቱ አሜሪካ የከተመ ግለሰብ ሲሆን ከልጅነቱ ጀምሮ ለእንስሳት በተለይም ለውሾች ልዩ ፍቅር ስላለው ጀርመን ሼፐርድ የተባሉትን ዝርያዎች ማሳደግና ማለማመድ የዕለት ተዕለት ተግባሩ አድርጎ ሊይዘው ቻለ። በተለይ በሰዎች በተጨናነቁት እንደ ማቹሲት እና ቦስተን የመሰሉ ትላልቅ የአሜሪካ ከተሞች አውራ ጎዳና ላይ እንደ ሰለጠነ የጦር ሰራዊት አይነት ቆፍጠን ብለው የሚራመዱት ውሾቹን ይዞ በመውጣት በመካከላቸው አንዱ በሌላው ላይ የበላይነትን ለማሳየት የማይሞክሩና ለሌሎች በመንገዳቸው ላይ ለሚያገኟቸው ውሾችም ምንም ትኩረት የማይሰጡ እንዲሁም ሌሎች ውሾች እነሱን አይተው ለመተናኮል ጩኸት ቢያሰሙ እንኳን ሙሉ በሙሉ ችላ ብለው በባለቤታቸውና በመሪያቸው ትዕዛዝ ላይ ብቻ ያተኮሩ አድርጎ ሲዘዋወር ያየ ሰው ሁሉ አፍጥጠው በአግራሞት ይመለከታቸዋል። ይሁን እንጂ ይህንን ያክል ውሾቹ በጭፍን ታዛዥነት ሲንቀሳቀሱ ያዩ አንዳንድ ሰዎች ግለሰቡ ውሾቹን ባልተገባ ኃይለኝነት ስለያዛቸው ነው እና የታዘዙት እናም እያንገላታቸው ነው ሲሉ ክስ አቅርበውለትም ነበር። ነገር ግን በመጨረሻ በተደረገ የፖሊስ ምርመራ ሚስጥሩን ባወቁ ጊዜ ብዙ ሰዎች በጣም ተገርመው ተደናገጡ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፉ። አንድ በሃያዎቹ መጀመሪያ ላይ የሚገኝ አጉስቶ ዲያሎቬራ የተባለ ወጣት በማቹሴት ከተማ አውራ ጎዳናዎች ላይ ስድስት በዓለም ታዋቂ ዝርያ ያላቸውን የጀርመን ሺፐርድ የተባሉ ግዙፍ ውሾችን እየመራ በእግሩ ሲራመድ ውሾቹን የማይታመን ትስስር፣ መግባባትና ስርዓትን የተላበሱ መሆናቸውን ሁሉም ሰው እየተመለከተ ይገረም ነበር። የዚህ ወጣት መሪ በርከት ያሉ እንስሶችን ሊያውም ሕዝብ በሚተራመስበት መንገድ ላይ የሚያስተዳድርበት አስደናቂ ተሰጥዖና ጥንካሬው የብዙ ተመልካቾችን ቀይን የሳበ ሲሆን አጉስታ እንዴት ይህንን ውጤት እያስመዘገበ እንደሆነ ለማወቅ የሚሞክሩ የትየለሌ ተመልካቾችን በተለየ ቀልብ ሊገዛ ችሏል። ነገር ግን አንዳቸውም ቢሆኑ እንዴት እነዚህን ያለ ጀርመን ሺፐርድ ውሾችን ሊያሰለጥናቸው እንደቻለ ሊረዱት ካለመቻላቸውም በላይ እነሱ ብቻ ሳይሆኑ የእንስሳት በተለይም የውሻ ስልጠና ባለሙያዎች እንኳን ሳይቀሩ እነዚህ ውሾች እንደዚህ ባልተለመደ ሁኔታ ውስጥ በሰዎች በተሞላ ጎዳና ላይ እንዴት እንደሚንቀሳቀሱ ለመረዳት አስቸጋሪ ሆኖ አግኝተውታል። ተመልካቹን በእጅጉ ያስገረመው ነገር ደግሞ ወደ ወጣቱና ስድስቱ የጀርመን ሽፐርድ ውሾች ትንሽ ጠጋ ብለው ለመመልከት ሲሞክሩ ለማመን የሚከብድ ነገር ያገኙ ሲሆን ይኸውም ከውሾቹ መካከል አንዳቸውም ቢሆኑ ማሰሪያ አንገታቸው ላይ አለመልበሳቸው ነበር። ይሁን እንጂ ሁሉም በሰንሰለት ታስረው እንደሚንቀሳቀሱ ያክል በእኩል ቡድን ተከፍለው ግራና ቀኝ ምንም ቦታቸውን ሳያዛንፉ ሰብሰብ ብለው ልክ እርስ በእርሳቸው ታስረው እንደሚሄዱ አይነት ሲንቀሳቀሱ ይታያሉ እንደሰለጠነ የጦር ሰራዊት አይነት ቆፍጠን ብለው የሚራመዱት ውሾቹ በመካከላቸው አንዱ በሌላው ላይ የበላይነትን ለማሳየት ሳይሞክሩና ለሌሎች በመንገዳቸው ላይ ለሚያገኛቸው ውሾችም ምንም ትኩረት የማይሰጡ እንዲሁም ሌሎች ውሾች እነሱን አይተው ለመተናኮል ጩኸት ቢያሰሙ እንኳ ሙሉ በሙሉ ችላ ብለው በባለቤታቸውና በመሪያቸው ትዕዛዝ ላይ ብቻ ያተኮሩ ነበር። ውሾቹን አስከትሎ በጎዳናዎችና መናፈሻ ፓርኮች ውስጥ በእለት ተዕለት የእግር ጉዞ የሚያደርገው አጉስቶ የደረሰበት ቦታ ሁሉ ያሉ ሰዎች አፍጥጠው በአግራሞት ይመለከቱ ተሰጥቷቸዋል ውሾቹ አልፎ አልፎ መንገዱ ሲጠባቸው በተንተን ቢሉም እንደገና በራሳቸው መለስ ብለው በመስመራቸው ላይ ይገቡና እያንዳንዳቸው የነበሩበትን ቦታ ይዛሉ። እናም ይህ ወጣት በየጊዜው የሚያደርገውን የጎዳና ላይ ወጣ ያለ እንቅስቃሴን ተከትሎ የከተማው ሰዎች መነጋገሪያ በመሆን ከሹክሹክታ ወሬ ባለፈ በማህበራዊ ሚዲያዎች ላይ ዜና ለመሆኑን በቃ። ብዙም ሳይቆይ ግን በአንዳንድ ጎረቤቶች ላይ የወጣቱ በውሾቹ ብቻ የመከበቡ ሁኔታው ጥርጣሬ እየፈጠረባቸው የመጣ ሲሆን የተወሰኑት ወደ ቤቱ ሄደው አያውቁም ነበርና አሁን ምሽት ላይ ምንም አይነት ሰው ዝር የማይልበት ቤቱን ከአፓርታማ ውጪ ለብዙ ሰዓታት በመጋረጃ እያሻገሩ በመመልከት እንደሱ ላለ የዋህ ሰው እንዴት ያለ ምንም ፍራቻ ውሾች እንዲታዘዙለት እንደሚያደርግ የሚገልጽ ማንኛውንም ፍንጭ ያዳምጡ ነበር። ይሁን እንጂ እዚያ የሚያዩት ነገር ምንም ግልጽ ስላልሆነላቸው በተለይ አንዲት ጎረቤቱ ሴት በተለያዩ መንገዶች ስትከታተለው ቆይታ በቆሻሻ መጣያው ላይ ያሉትን ጣሳዎች እንደ ምክንያት በማንሳት የውሻዎቹ መኖር እኛንም ጭምር ላደጋ ያጋልጠናል፣ ድንጋጤ ውስጥ የሚከተናል በሚል ለአካባቢው ባለስልጣናት ለመክሰስ ሙከራ በማድረግ የሚመለከታቸው ኃላፊዎች በዚህ ጉዳይ ላይ በቀጥታ እንዲሳተፉ ትፈልጋለች። የውሻዎቹ ባለቤት የሆነው ወጣቱ አጉስቶ ቀድሞውንም እነዚህን ሁሉ ጥርጣሬዎች ራሱን ሊያስወግድ ይችል የነበረ ቢሆንም፣ እሱ ግን የስልጠና ስልቶቹን የጤና አመጋገብና መስ የመሰለ የውሾቹን ጉዳይ በግልጽ ሊያብራራ አልፈለገም። ስለነሱ በተጠየቀ ቁጥር ሁሌም በከፍተኛ ሚስጢር በመያዝ ሁኔታው ለመናዘዝ ፈቃደኛ አለመሆኑ በመጥፎ ለመጠርጠሩ ከፍተኛ አስተዋጽኦ አድርጓል። እሱ በደፈናው እዚህ ደረጃ ለመድረስ ብዙ ቁርጠኝነት እንደወሰደበት እና የውሾቹ ሁኔታም መንገዱን በጥሩ ሁኔታ እንዳስተካከለለት ይገልጻል። ውሻዎቹ በአደባባይ ሲሄዱ ሌሎች ሰዎችን ደህንነትን ለመጠበቅ ፍትሐዊ መሆን እንደሚያስፈልግ ሁሉም ሰው አውቃል። ይሁነት መሆኑን አጉስቶም ጭምር የሚረዳው ነገር ሲሆን እሱ ህይወቱን የሰጠ ልዩ የውሻ አሰልጣኝ ለመሆኑ ግን ከማንም የተሰወር አይደለም። በተከላካይነት እና በታማኝነት የሚታወቁት እነዚህ ውሻ ዝርያዎች በዋጋም ረገድ ውድና የሚያምኑትንም የመጠበቅ ዝንባሌ ስላላቸው የሚወዷቸውን ሰዎች ለመከላከል ህይወታቸውን ጭምር አደጋ ላይ ከመጣል ወደኋላ አይሉም። ማንም ሰው ይህ የውሻ መንጋ በስርዓት መንቀሳቀሳቸው ለህይወታቸው ጥሩ እንክብካቤ በማግኘት እንደሚጠበቁ ማሳያ እንደሆነ ቢገነዘቡም፣ በሌላ በኩል ደግሞ ይህ ጭፍን እምነት ሊሆን ይችላል ተብሎ በመታሰቡ አጉስቶ በመጨረሻ በፖሊስ እጅ እንዲወድቅና ምርመራ እንዲደረግበት ያስወሰነ ክስተት ሆኗል። በአንዳንድ ሰዎች በተለ ይም በእንስሳት መብት ተሟጋቾች አምሮ ውስጥ የተፈጠረው ጥርጣሬ እነዚህ ውሾች ሙሉ በሙሉ በዚህ ደረጃ ታዛዥ እንዲሆኑ ያደረጋቸው ባለቤታቸው በድብቅ አንዳንድ አሰቃቂ የማሰቃያ ዘዴዎችን እየተጠቀመባቸው ሊሆን ይችላል። ያ ባይሆን ኖሮ በዚህ መጠን የማያወላውል ታዛዥነትን ሊፈጽሙለት አይቻላቸውም ሲሉ አጉስቶ ላይ እጃቸውን ሲቀስሩ ወጣቱ የውሾችን ክብካቤ በቤቱ ውስጥ እነሱን የሚይዝበት መንገድ ግልጽ ቢያደርግ አሁን የተፈጠረው ጣልቃ ገብነት በቀላሉ ሊወገድ ይችል ነበር ይላሉ። ምንም እንኳን በብራዚል ተወልዶ ያደገውና አሁን ማሳችስተስ ከተማ ውስጥ የሚኖረው አጉስቶ ከልጅነቱ ጀምሮ በሀገሩ የእርሻ ቦታዎች ውስጥ ለብዙ ሰዓታት ከውሾች ጋር የሚያሳልፍና ካደገም በኋላ ለጀመር ሺፐርድ ውሾች ከፍተኛ ቀረቤት ያለው በመሆኑ በእንስሳቱ ባህሪ ዙሪያ ከፍተኛ ግንዛቤ እንዳለው ይነገራል። ከዚህ ሁሉ በኋላም የአጉስቶን የውሾች አያያዝ የሚመረምር የፖሊስ መኮንኖች ቡድን ተቋቁሞ ባልታሰበ ሰዓት እሱ ወደሚኖርበት አፓርታማ ሲገቡ ልጁ በውሾቹ ባህሪ ላይ ተጽዕኖ የ ማድረግ ተፈጥሯዊ ችሎታ እንዳለው የተገነዘቡበት አጋጣሚ ተፈጥሯል። ባዩት ነገር የተገረሙት ውሾች በውስጡ ምንም አይነት የውሻ ቤት ምልክቶች ያልነበሩ ሲሆን ያልተለመደና የተለየ ያኗኗር ዘይቤን የሚመሩ ውሾችና አሳዳሪያቸው አጉስቶ ሌሊቱን እንኳን ተኝቶ የሚያሳልፉት በአንድ አልጋ ላይና ክፍል ውስጥ ነበር። እናም ይህ ሰው በግልጽ እንስሳቱን ይጨቁላል የሚያስብል ፍንጭ ያጡት ፖሊሶች፣ የእንስሳት ባለሙያዎችም ሁኔታውን እንዲረዱት ጠይቀዋል። እያንዳንዱን ድርጊቱንና አፓርትመንቱን በደንብ ፈትሸው ካጠናቀቁ ከጥቂት ቀናት በኋላ ሪፖርታቸውን ይዘው ዝግጁ አድርገው ሲያቀርቡ በጀርመን ሺፐር ድርሾች ላይ ምንም አይነት የቸልተኝነት ወይም የመጎሳቀል ምልክት ልናገኝ አልቻልንም ሲሉ ደመደሙ። በመጨረሻም በተቃራኒው የፖሊስና የእንስሳት አድን አገልግሎት ሰራተኞች አጉስቶ በእንስሳቱ አያያዝ ዙሪያ ያደረገውን ጥንቃቄ አድንቀው አስተያየት የሰጡ ሲሆን አንዳንድ ችግር በውሾቹ ላይ አለ የተባለው ወቀሳ የውሸት ማስጠንቀቂያ ብቻ ሆኖ ተገኝቷል። ወጣቱ አጉስቶ በእርግጥም የተቻለውን ያክል ጥሩ ምግብና እንክብካቤ እንዲያገኙ አድርጎ በፍቅር እንስሳቱን የሚያሳድግ ሲሆን ልክ እንደ ልጆቹ የሚወዳቸው በመሆኑ በዚያም የተነሳ እነሱም የሚላቸውን ሁሉ የሚሰሙ ለመሆን ቻሉ። በዚህ ያልተለመደ ሁኔታ ውስጥ የጀርመን ሺፐርድ ውሾችን መንከባከቡን የቀጠሉ አጉስቶ ከምርመራው በኋላ ብዙም ሳይቆይ የትርፍ ጊዜ ማሳለፊያ አድርጎ ይዞት የነበረውን እንስሳቱን የማላመድ ተግባሩን ወደ አዋጭ የንግድ ስራነት ቀይሮታል። አስከትሎም ከሱ ጋር የሚያሳልፉ ውሾች ከፍተኛ የሆነ ጥሩ ባህሪና ለባለቤቶቻቸው ታዛዥ እንዲሆኑ ጊዜውን ሰጥቶ ጥረቱን የሚፈጽምበት ማዕከል በማቋቋም የብዙ ሰዎች ቡችላዎችን አስደሳች አቋም እንዲኖራቸው አድርጓል። በማዕከሉ ባለቤቶቹ የሚያመጡለትን ውሾች በጥቂት ሳምንታት ውስጥ ከትናንሽ አፓርታማዎችና ሌሎች ከማንኛውም አካባቢዎች ጋር በቀላሉ ሊላመዱ የሚችሉ ሙሉ በሙሉ የሰለጠኑ ውሾች ሲሰበስብም ምንም እንኳ ሁሉንም የጀርመን ቺፐርድ ዝርያዎችን መርጦ ያሰለጠነ ቢሆንም እሱ የተካነው ልዩ ችሎታና ተሰጦ ያለው ሰው መሆኑ ግን በብዙዎች አስመስክሯል። የስልጠና ስልቶቹን በተመለከተ ግን በቅርበት አብረውት ከሚውሉ ሰዎች ብዙውን ሚስጥሩን ይጠብቅ የነበረ ቢሆንም ጥሩ የሆነ ሰው ውሾቹን ቢያንስ በቀን ሁለት ጊዜ የሚመግብ በክፍል ውስጥ ከራሱ ጋር አብረውት እንዲተኙና ብዙ ጊዜ አብረው እንዲያሳልፉ የሚያደርግ ማንኛውም ግለሰብ ውሾቹ ከሱ ጋር በደንብ እንዲለማመዱና የባለቤቱን የሰውነት ቋንቋና ትዕዛዝ እንዲያውቁ መሪነቱንም እንዲቀበሉ ያደርጋል ሲል ጥቅል ሀሳቡን ብቻ ያቀርባል። ከዚያም በኋላ ሁሌም ከውሾቹ ጋር በጎዳናዎች ላይ ሲራመድ የተናገረው ነገር በግልጽ የሚ የሚታይ ሲሆን ከእነርሱ ጋራ የነበረውን አንድነት መግባባትና ተግሳጽ ልዩ በመሆኑ የብዙዎቹን ቀልብ መግዛቱን ቀጥሎበታል። አስገራሚ ወጣት አጉስቶ ከቅርብ ጊዜያት ወዲህ ደግሞ ሁሌም ባይሆን የራሱን ስድስት የጀርመን ሺፐርድ ውሾችን ጨምሮ በአውራ ጎዳናዎች ላይ ብቻውን በአንዴ እስከ 15 የሚደርሱ ውሾችን እየመራ ያለምንም አደጋ እንዲሁም ግርግር ሳይፈጥር በተጨናነቀው የቦስተን ጎዳናዎች ላይ መንቀሳቀሱ ደግሞ ይበልጥ አጃይብ ያስበለለት ጉዳይ ነበረ። በዚህ የተለየ የሰዎች ትርምስና ብዙ ጨጨታ ባለበት አካባቢ ላይ ውሻዎቹ አሁንም በከፍተኛ ስነ ስርዓትና በሰለጠነ አካሄድ ሲዘዋወሩ ወጣቱ አጉስቶ የሚጠቀማቸው ያልተለመዱ ዘዴዎች የተለያዩ ስሞችን አሰጥተውታል ምንም ሆነ ምን ግን በጎዳና ላይ የተቀረጹና የእሱና የወዳጆቹ ውሻዎቹ ቪዲዮዎች በተለያዩ ማህበራዊ መገናኛ አውታሮች በከፍተኛ መጠን ተሰራጭተው መታየት ከጀመሩበት እንደ አውሮፓውያን አቆጣጠር 2013 ጀምሮ አጉስቶ ዝናና ስምን እንዲቀዳጅና ስኬታማ እንዲሆ ምን አድርጎታል። እናንተስ፣ ውድ ቤተሰቦቻችን፣ ስለዚህ የመልካምነት ታሪክ ምን ተሰማችሁ? እንደ ሁሌውም አስተያየትና ሀሳባችሁን አካፍሉን። እዚህ ሊያበቃን፣ ቸር ቆዩልን።